ንኪዩ ሳዳምጥ ነበረ እና ደስ የሚል ትምህርት ነው። በተለይ በተለይ በጌታ በኢየሱስ ክርስቶስ ስም ስለመጠመቅ መቶ በመቶ አምንበታለሁ በግሌ ቃሉ ስለሆነ። እኔ በጌታ በኢየሱስ ክርስቶስ ስም ሰው ሲጠመቅ እንደ ጥያቄ የማቀርበው በስሙ ለመጠመቅ ነው ወይ ወይስ በመንፈሱ ቅዱስ ለመጠመቅ ብሎ ነው ሰው በዚህ ስም አምኖ የሚጠመቀው? ወይ ደግሞ እንደ ሶስተኛ ደግሞ ማነሳው ስሙ መንፈሱ ወይስ በውኃው ለመጠመቅ ነው በዚህ ስም ሰው የሚጠመቀው? ሶስቱም በደንብ ይዘህልኝ ከሆነ በውኃ ለመጠመቅ ነው ወይ ወይስ በስሙ ለመጠመቅ ነው ወይስ በመንፈሱ ቅዱስ ለመጠመቅ ነው ሰው በዚህ ስም አምኖ የሚጠመቀው? ይህ ሶስቱን በደንብ ግልጽ አርግተ ብትናገር እያመሰገንኩ እሰማለሁ። ተንኪው። አፖስትል ጋባ ነው እንኳን ደህና በጣምበጣም ብያለው። ገመቹ ቴንክዩ ሳዳምጥ ነበረ እና ደስ የሚል ትምህርት ነው። በተለይ በተለይ በጌታ በኢየሱስ ክርስቶስም ስለመጠመቅ መቶ በመቶ አምንበታለሁ በግሌ ቃሉ ስለሆነ እኔ በጌታ በኢየሱስ ክርስቶስም ሰው ሲጠመቅ እንደ ጥያቄ የማቀርበው በስሙ ለመጠመቅ ነው ወይ ወይስ በመንፈሱ ቅዱስ ለመጠመቅ ብሎ ነው? ሰው በዚህ ስም አምኖ የሚጠመቀው? ወይ ደግሞ እንደ ሶስተኛ ደግሞ የማነሳው ስሙ፣ መንፈሱ ወይስ በውሃው ለመጠመቅ ነው በዚህ ስም ሰው የሚጠመቀው? ሶስቱን በደንብ ይዘህልኝ ከሆነ በውሃ ለመጠመቅ ነው ወይ ወይስ በስሙ ለመጠመቅ ነው ወይስ በመንፈሱ ቅዱስ ለመጠመቅ ነው ሰው በዚህ ስም አምኖ የሚጠመቀው? ይህ ሶስቱን በደንብ ግልጽ አድርገህ ብትናገር እያመሰገንኩ እሰማለሁ። ተንኪው አፖስትል ገመቹ እናመሰግናለን። ሁለቱ ተያያዥ ናቸው በመጽሐፍ ቅዱስ ላይ። አንዱ ግን ሊቀድምም ሊከተልም ይችላል። ለምሳሌ በኢየሱስ ክርስቶስም የመጠመቅ ጉዳይ ከመንፈስ ቅዱስ ከመቀበል ጉዳይ ጋራ አንድ አይደለም። አንዳንድ ጊዜ በኢየሱስ መጠመቅ ይቀድምና ከዛ በመንፈስ ቅዱስ መንፈስ ቅዱስን መቀበል የሚከተልበት ጊዜ አለ። አንዳንድ ጊዜ ደግሞ መንፈስ ቅዱስን መቀበል ይቀድምና በኢየሱስ ስም መጠመቅን የሚከተልበት ጊዜ አለ። ለምሳሌ ለምሳሌ አሁን ቅድም ያነበብንበት ሐዋርያት ሥራ ምዕራፍ ስምንት ላይ ስናነብ ቁጥር 14 ጀምሮ በኢየሩሳሌም የነበሩ ሐዋርያት የሰማሪያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምቶ። በጣም በጣም በጣም በጣም ወሳኝ ነገር ነው። እግዚአብሔር ይመስገን። የእግዚአብሔርን ቃል እኔ የተቀበልኩት የእግዚአብሔርን ቃል ነው ለማለት በጣም ወሳኝ ነገር ነው። እሺ የእግዚአብሔርን ቃል ተቀብሎ ሰምቶ የተሰደዱላቸው እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ይላል። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ ስንኳ መንፈስ ቅዱስ አልወረደም ነበር። ስለዚህ ምን አይነት ክስተት አለ ማለት ነው? ሰዎች በጌታ በኢየሱስ ስም ተጠምቀው፣ ግን መንፈስ ቅዱስ ሳይቀበሉ ሊቆዩ ይችላሉ ማለት ነው። ከዛ እጃቸውን ጫኑባቸው፣ በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስን ተቀበሉ ይላል። ስለዚህ በኢየሱስ ስም ተጠምቀው፣ ግን መንፈስ ቅዱስ ሳይቀበሉ ቆይተዋል። ስለዚህ በጌታ በኢየሱስም የተጠመቁት መንፈስ ቅዱስን ለመቀበል ነው ማለት አንችልም ማለት ነው። በጌታ በኢየሱስ ስም የተጠመቁት በሐዋርያ ሥራ ምዕራፍ ሁለት ላይ እንደተጻፈው ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ ይተማ እዚህ በኢየሱስ የሚጠመቁት ኃጢአታቸውም እንዲሰረይ እንጂ መንፈስ ቅዱስን እንዲቀበሉ ነው ማለት አንችልም። ለምንድነው የምንለው? መንፈስ ቅዱስን በኢየሱስም ተጠምቀው መንፈስ ቅዱስን ሳይቀበሉ ሊቆዩ ስለሚችሉ። ሌላው ደግሞ መንፈስ ቅዱስን ከተቀበሉ በኋላ የሚጠመቁ በኢየሱስ የሚጠመቁ አሉ። ለዚህ ምሳሌ የምናየው ሐዋርያ ሥራ ምዕራፍ አስር ላይ ሐዋርያ ሥራ ምዕራፍ አስር ላይ ያሉትን ሰዎች ደግሞ ስናይ መጀመሪያው መንፈስ ቅዱስን ይቀበላሉ፣ ከዛ በኢየሱስ ስም እንዲጠመቁ ይታዘዛሉ። ሐዋርያ ሥራ ምዕራፍ አስር ቁጥር አርባ አራት ላይ ጴጥሮስ ይህን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ጴጥሮስም ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በሕአዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልን በዚያም ጊዜ ጴጥሮስ መልሶ እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የከለከላቸው ዘንድ የሚችል ማን ነው አለ በኢየሱስ ክርስቶስ የሚጠመቁ ዘንድ አዛቸው ስለዚህ ጥምቀቱ ከምን በኋላ ነው የመጣው መንፈስ ቅዱስን ከተቀበሉ በኋላ ስለዚህ በኢየሱስም መጠመቅ ሌላ ነገር ነው ማለት ነው። ስለዚህ ሰዎች በኢየሱስ ክርስቶስም ከመጠመቃቸው በፊት መንፈስ ቅዱስ ይቀበሉና ወዲያውኑ በኢየሱስም ይጠመቃል። ተጉርቲንግዝ መንፈስ ቅዱስን የተቀበለ ሰው በኢየሱስም ለመጠመቅ ችግር የለበትም። አሁን አንዳንድ ጊዜ ምንድነው የምንሰማው? መንፈስ ቅዱስ አለኝ፣ ግን በኢየሱስ መጠመቅ አልፈለግም ይላሉ ሰዎች። እሱ አይሆንም። የግዴታ የተቀበልነውን መንፈስ ቼክ ማድረግ አለበት። መጽሐፍ ቅዱስ ውስጥ የተቀመጠው መንፈስ ቅዱስ በኢየሱስ ስም ለመጠመቅ ችግር የለበትም። አሁን ዛሬ ያለው ደግሞ መንፈስ ቅዱስ አለን የሚሉ ሰዎች በኢየሱስ ስም መጠመቅ አይፈልጉም፣ ግን መንፈስ ቅዱስ አለን ነው የሚሉት። ይሄ በጣም ችግር እና ይሄንን በወንድማዊነት በፍቅር ተው፣ ይሄ የሚያዋጣ መንገድ አይደለም። እሱን መንፈስ አታስተናግዱት። መንፈስ ቅዱስ ከሆነ በውስጣቸው የመጣው በኢየሱስ ስም ለመጠመቅ ፈቃደኛ መሆን አለበት። በኢየሱስም እንዳትጠመቁ የሚያስገድድ መንፈስ ከሆነ እሱ ነገር መንፈስ ቅዱስ ነው ብላችሁ ባታስተናገዱት ጥሩ ነው የሚል ምክር አለን። በእኛ በኩል እግዚአብሔር ይመስገን፣ የውሃው ጉዳይ ያነሳው ደግሞ ኦብየስሊ ጥምቀት የሚከናወነው በውሃ ነው። ስለዚህ ውሃ ውስጥ ነው የሚከናወነው። ውሃ ውስጥ ግን ሲከናወን፣ ምክንያቱም ጥምቀት የሚለው ራሱ ባፕቲዞ በውሃ ውስጥ በጥልቅ ውሃ መግባት ማለት ነው። ስለዚህ መጥለቅ ማለት ነው። ምንጠቀምበት ለዛ የምንጠቀምበት ኦቶሪቲ የኢየሱስ ስም ነው ማለት ነው። እዚህ የምንጠመቀው በውሃ ነው፣ የምንጠመቅበት ስም ግን ኢየሱስ ነው እንላለን። ውሃ በሌለበት ተጠመቅኩኝ ማለት አንችልም። የኢየሱስ ስም ሳይጠራ ደግሞ ስም ተጠቅም ያለው ማለት አንችልም። ስለዚህ ለመጠመቅ ውሃው ያስፈልገናል። እዛ ውሃው ጋር ደግሞ የምንጠመቀበት ስም ያስፈልጋል። ያ ስም ኢየሱስ ይባላል። እግዚአብሔር ይመስገን። ቴንክ ዩ ደስ የሚል መልስ ነው። እንደገና ግን ሐዋርያ ምዕራፍ ሁለት ሰላሳ ስምንት ላይ ያለውን ያ ጥምቀት በስሙ በውሃ ነው እዛ ጋር ወይስ በስሙ በማመን ለኃጢአት ስሬት ነው ጥምቀትን ያገኙት፣ እሱ ቦታ እስኪ በደንብ ብታብራራ ደስ ይለኛል። ምዕራፍ ሁለት ላይ ያልነው ምዕራፍ ሁለት ላይ ምንድነው ሰዎች በሰው የሚደረግ ሰው የሚያዘው ጥምቀት ነው። የውሃ ጥምቀት መሆኑን አለመሆኑን የምትለየው እንጂ የውሃ ነው ብሎ ስለሚነገር አይደለም። ለምሳሌ ማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚል ቃል አለ። የውሃ ነው ወይስ የምንድነው? ሱ በምንድነው የምናውቀው ውሃ ሚል ነገር ውሃ ሚል ቃል የለውም እዛ። ግን ሰው ሁሉ የውሃ ጥምቀት መሆኑን አንደርስታንድ ያደርጋል። በምን ምክንያት ውሃ ሚል ስላለ ሳይሆን አድሚኒስትር የሚደረገው በሰው በመሆኑ እያጠመቃችኋቸው የሚል ቃል አለ። ስለዚህ የሚያጠምቁት ሰዎች ከሆኑ በሰዎች የሚደረግ ሲሆን የውሃ ጥምቀት ይሆናል ማለት ነው። እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በመንፈስ ቅዱስ እና በእሳት ያጠምቃችኋላል። እኔ በውሃ አጠምቃችኋለሁ። ሰው ሊያጠምቅ የሚችለው በምንድነው? በውሃ ሰው ሊያዝ የሚችለው የውሃን ጥምቀት ነው። የመንፈስ ቅዱስን ጥምቀት ሰው ሊያዝ አይችልም። የመንፈስ ቅዱስ ጥምቀት የእሱ ነው። ስለዚህ በኢየሱስ ክርስቶስም እንዲጠመቁ ያዘዛቸው ማለት ነው ጴጥሮስ ነው። ስለዚህ በሰው የሚታዘዝ ጥምቀት የመንፈስ ቅዱስ የውሃ ጥምቀት ነው ማለት ነው። በእሱ በኢየሱስ ክርስቶስ የሚሆነው ደግሞ የመንፈስ ቅዱስ ይሆናል ማለት ነው። በሰው የሚደረገው የውሃ ጥምቀት ነው። በኢየሱስ የሚደረገው ደግሞ የመንፈስ ቅዱስ ጥምቀት ይሆናል ማለት ነው። እኔ በውሃ ጠምቃቸዋለሁ ሰው ነው። እርሱ ግን በመንፈስ ቅዱስ ያጠምቃል። ስለዚህ በሰው የሚታዘዝ ሲሆን የውሃ ነው። ሐዋርያ ሥራ ምዕራፍ 19 ላይ በኢየሱስ ክርስቶስ የሚጠመቁ ዘንድ አዘዛቸው። ማነው? ጴጥሮስ። ስለዚህ የውሃ ጥምቀት እንደሆነ እናውቃለን? መንፈስ ቅዱስን ወረ ተቀብለዋል። ሐዋርያ ሥራ ምዕራፍ 10 በኢየሱስም እንዲጠመቁ አዘዛቸው ሲል ሰው ስለሆነ ትእዛዙን እየሰጠ ያለው የውሃ ጥምቀት መሆኑን እናውቃለን ማለት ነው። ታንኪዩ። ያመነ የተጠመቀ ይድናል። ትክክል ነው። እንግዲህ አንድ የመጨረሻ ልጨምርና ለሌሎች ቦታ ልልቀቅ። ያው የተያዘ ነገር ነው። አዲስ ነገርም አይደለም። አንድ ሰው በጌታ በኢየሱስ ክርስቶስ የሚደረገው ጥምቀት ትክክለኛ እንደሆነ አመነ ተቀበለ፣ በልቡ ማለት ነው። ግን ለመጠመቅ ደግሞ በውሃ ያለበት ቦታ ለዛ ማይመች ከሆነ ይሄ ሰው ስለ መዳኑ ጥያቄ ምልክት ስር የሚከተው ነገር ሊሆን ይችላል። አዎ ምንድነው? እሱም የሆነው መጽሐፍ ቅዱሳችን የሁሉም ነገር ፍርድ በእጃችን ላይ የለም። እኛ የምናውቀው እኛ የተቀመጠልን በሮሜ መጽሐፍ ምዕራፍ ሁለት መሰረት የሚድኑና የማይድኑ ሰዎች ወንጌሉን ተቀብለው እምቢ አሉ፣ የታዘዙና ያልታዘዙ ሰዎች ምን እንደሚሆኑ ተቀምጦልናል። ከዛ ውጭ ያሉ ግን አሁን አምኖ ሳይጠመቁ የቀሩ ብቻ ሳይሆን ሳያምኑ የሞቱም እናገኛለን። የማመን እድልም የሌላቸውም እናገኛለን። ምንድን ነው የሚሆኑት? እነሱ አይድኑም፣ አናውቅ ያ እኔ በወንጌል እግዚአብሔር በክርስቶስ በሚፈርድበት ቀን ይሆናል ስለሚል በፍርድ ቀን እግዚአብሔር የሚፈርደው ነው። እንደሱ አይነቱ ፓርት። እኛ የምናውቀው ግን የተቀመጠልን ነገር ነው። አንድ ሰው ይህንን ለማድረግ የመዳን ወንጌል ተቀብያለሁ እግዚአብሔርን ቃል ተቀብያለሁ ለማለት አምኖ በጌታ በኢየሱስ ስም መጠመቅ እንዳለበት ተቀምጧል። ይሄ ሲቲዌሽናል የሆኑ ጉዳዮችን ግን እሱም ለእግዚአብሔር ነው የምንሰጠው፣ ማለት ነው አይድንም ማለት አንችልም፣ ይድናለን ብለን መፍረድ አንችልም። እሱ እኛ የምናስቀምጠው እንደሚድን ማስቀመጥ የምንችለው ዛ ነው ምን ያላቸው አሁን ኤፌሶን ሰዎች በጌታ ኢየሱስ የተጠመቁትም የእውነትን ቃል ሰምታችሁ የመዳናችሁን ወንጌል አምናችሁ ተቀብላችሁ፣ የመዳን ወንጌል። ስለዚህ መዳን ነው ያገኙትን ሰዎች ስለዚህ የመዳን ወንጌል አገኙ የተባሉት በጌታ በኢየሱስ ስም የተጠመቁ ናቸው። ስለዚህ የመዳን ወንጌል እንድታገኝ ከፈለግ በጌታ በኢየሱስ ተጠመቅ ብለን እንናገራለን። ከዚህ ውጭ ሴናሪዮ እየፈለጉ አሁን አንተ በዚኛው ነው አንዳንድ ሰዎቹ ለምሳሌ ጦር ሜዳ ይለዋል። ጦር ሜዳ ይወስዱ እና፣ ለምሳሌ ጦር ሜዳ ላይ አንድ ሰው በጌታ አመነ፣ ከዛ ጦር ሜዳ ላይ ውሃ የለም፣ ከዛ ሳይጠመቅ ሞተ። አይድንም ማለት ነው ወይ ይለዋል። ሴናሪዮ እየፈጠሩለ ማለት ነው ኦኬ አንተም ሌላም ሴናሪዮ መፍጠር ይቻላል። አንድ ሰውዬ ከእናቱ ማኅፀን ተወለደ፣ ከዛ እንደተወለደ ሳያደግ ሞተ፣ ከዛ አይድንም ማለት ነው። እንግዲህ አንድ ሰው ሳያምን፣ በኢየሱስ ክርስቶስን ሳይቀበል መዳን አይችልም ያለ ክፍል ኦኬ። ምንድን ነው የሆነው? ያ ህፃን ልጅ እናቱ ማኅፀንም ይሞታል፣ አላመነም። ስለዚህ ካመነ ነው ሚድ ነው፣ ያላመነ አይድንም ብሎ የአቋም የያዘ ክፍል ኦኬ የማመን እድል ሳያገኝ የሞተውስ ምን ይሆናል ብትለው ሴናሪዮን የፈጠርክለት ስለዚህ ምንም ማድረግ አይችልም እኛ ግን ለእንደዚህ አይነት ሴናሪዮ ምንድን ነው የምናደረገው እነዚህን ነገሮች እኔ በወንጌል እግዚአብሔር በክርስቶስ በሚፈረድበት ቀን የሚገለጥ ይሆናል ስለሚል እሱ በዛ ጊዜ የሚገለጥ ነው የሚሆነው ምን እግዚአብሔር እንደነዚህ አይነቶቹ ላይ ምን አይነት ፍርድ እንደሚፈረድባቸው ለእግዚአብሔር እንሰጣለን እኛ ግን ያለ ዳይላማ ያለ ምንም ማወላወል መዳን የፈለገ የእግዚአብሔርን ቃል ተቀብያለሁ ማለት የፈለገ ሰው ግን ልክ እንደተጻፈው በጌታ በኢየሱስ ስም ለመጠመቅ ፈቃደኛ መሆን አለበት። ይሄ ሰው ነፃ ሆነ። የሚድነው፣ የማይድን ነው፣ ምንድነው የሚፈረድበት የሚለው ጥያቄ የለም። ለእግዚአብሔር የምንሰጠው ነገር የለም። ዛሬ ልነግረው እንችላለን፣ ያን ሰው ማለት ነው። አንተ በጌታ በኢየሱስ ስም ያመንክ በኢየሱስ ስም የተጠመቅ በመንፈስ ቅዱስ የተሞላ ሰው አንተ ድናሃል። ምንድነው ያለው ሐዋርያው ጳውሎስ ሲናገር ለአዲስ ልደት በሚሆን መታጠብ እና በመንፈስ ቅዱስ በመታደስ ምን አደረገን ያለው አዳነን ያለ። ስለዚህ አንተ ለአዲስ ልደት በሚሆነ መታጠብ ታጥበሃል፣ በመንፈስ ቅዱስ ታድሳል። ስለዚህ ድናሃል ብለን መናገር እንችላለን። ከዛ ውጭ ያለውን ግን ለእግዚአብሔር ነው የምንሰጠው። ቴንክ ዩ፣ አመሰግናለሁ። ደስ የሚል ነው። ተባረክ።